ለዘላለም እግዚአብሔር ስለጠጣ እና ስለሰከረ ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው፣ ጀግና ሊባል አይችልም። በነገራችን ላይ ኦርቶዶክስ ሃይማኖት እውነት እንኳን ቢሆን ሰው አይቀበልላቸው። ከትንሽ ጊዜ በኋላ ኢንሻላህ ትጠፋላችሁ ከሀገራችን አላ ነው። እግዚአብሔር ዝሙተኛ

መርጦ ያው ኢየሱስ ራሱ በግ ነው፣ በግ ነው። ያው የበግ ደግሞ መልሳችሁ እናንተ በግ ናችሁ። ተመልከት፣ ህዝብ ጋር እግዚአብሔር ዲስቨርጅ አድርጓት፣ ይችን ሕፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት፣ ይችን ሕፃን ልጅ ደም በደም አድርጓት። ምን እንደሰራ ይሄንን በወንጀል በርግጥ ይሄንን የሚወነጅል የሆነ የፍታ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። ስለዚህ በዙ አጋጣሚ መጽሐፋችሁ መከሰስ አለበት። መልካም አለም ይሄ አስወጣሁ። ይሄንን ባለጌ አንተ ባለጌ ደደብ የመጨረሻ ውሻ ነህ። አንተ እኮ እኔ ልክ ልክ ነግሬሃለሁ እኮ ቴሌግራም ላይ ስርጥረጥ ነገር ነው የመጨረሻ። እሺ ኡስታዝ እናመሰግናለን። እውቀትህ ይሄ ነው ይሄ ነው። የዛሬ ስምንት ዓመትም ስትሳደብ ነው ማለት ነው። አንተ ራስህን ልክ ዲቤተር አድርገህ ትቆጥራለህ። እሺ እናመሰግናለን፣ እናመሰግናለን፣ እናመሰግናለን። አብዱል አብዱል እናመሰግናለን። ማማይ አንቺ የሸርሙጣ ልጅ የሸርሙጣ ልጅ የሸርሙጣ ልጅ ሪከርድ ደግሞ ተናፋ ሚሊዮን ተናፋ ተናፋ ተናፋ ተናፋ ምን ታመጣለህ? እና ወላሂ አቡ በሚል በአንድ ኡስታዝ ኡስታዝ ወሂድ የተባለ ወንድማችን የጻፋት ጽሁፍ ናት። ናችን ጽሁፍ ካየሁኝ በኋላ አንዳንድ ደግሞ የዚህን ወንድማችን የኡስታዙን ትምህርቶችንም ለማየት ሞከርኩኝና አብዛኛውን እንደው የቃላት ለቀማ የሚበዛበት በተለይ ጽሑፍ የቃላት ለቀማ የሚበዛባት ራሱ ማለት ነው አንድ ልከውልኝ ነበር አሁን በቀደም ዕለታት ነው ረመዳን የገባ ሰሞን ልከውልኝ ነበር አንዱ ማ የቃላት ለቀማ ነው ይሄ ምናምን አፉር እያጣመመ ነው የሚያወራው። የቃላት ለቀማ ነው ይሄ ዝም ብሎ ነገር ነው ምናምን እያለ እንዲህ እንዲህ አይነት አወራር እያወራ እንዴት ነው ምንድን ነው እየተዘረከረከ እንዴት ነው ላወራው የምችለው እንደዚህ አይነት ሰው ራሱ ዲሲፕሊን ኖሮት መጥቶ ካላወ ኢብራሂም ያውቋል ለርሲን ሊነግሮት ይችላል እሱ ይሄ ላጩንና ቅርሻቱን የሚያዝረከርከው ሰውዬ ነው ሲማሙ አዎ ሲማሙ መጀመሪያ ቅርሻቱን ነው መጥረግ ያለበት ከኔ ጋር ለማውራት አይ እንትን አልሰሙት ይሆናል እንጂ ነበር እንትን ያደረገው ኡስታዝ ግን ቅድም ኢብራሂም ለእኛም አይመጥንም፣ ለእናንተ ኡስታዝ። አንዴ ለምን ዝም አትሉም? ኢብራሂምና ሁለታችሁም ኢብራሂሞች ዝም በሉ። ለምንድን ነው እንደነዚህ አይነት ባለጌ ጋጠወጥ እምነት አልባ የሆኑ ሰዎች ልባት የማይሰጣቸው ለምንድን ነው? የዚህ ልጅ አካውንቱ ብቻ አይደለም ምላሱ ሊዘጋለት ግድ ይላል። ይሄ ልጅ ይሄ ልጅ ያለበት አካባቢ ያላችሁ ሙስሊሞች አላችሁ እርግጠኛ ነኝ። ሂዳችሁ እሱን መዘየር አቅቷችሁ ነው፣ ሂዳችሁ እሱን ልክ ማስገባት አቅቷችሁ ነው። ወላሂ ነው መላችሁ። ይሄንን ቪዲዮ አይታችሁ ሁላችሁም ዝም እንዳትሉ እኛ ሙስሊም በዚሁ ዘመን በ21 ሴንችሪ ሰች ካይንድ ኦፍ ስቱፒድ የሚባሉ በጣም ቀሽም የሚባሉ ሰዎችን እንደዚህ እንትን ማለት ሰርቫይቭ ማድረግም አያስፈልግም። አስፈላጊ የሆነ እርምጃ መውሰድ ሌሎች ሌሎች ጉዳዮችን ተልካሻ ጉዳዮችን ተዉና ወደዚህ ተሳተፉ። ለእስልምና ሸሄድ እንሆናለን የምትሉ ሴት ናቸው። ወላሂ እንምላችሁ፣ አላህም ፍሩ። ይሄንን ሰውዬ ማስቆም መቻል አለባቸው፣ ወይ በህግ ማስቆም ነው። ካልሆነ ግን ወላሂ ራስ እንዴ ስንት ሙስሊም ሞልቷል እኮ ስንት ሙሴ የሆነች ልጅ ስትናገር ሰምቻለሁ። እንዴ እንደዚህ አይነት ጂሀድ እኮ ነው። በቃ ምንም አይደለም እኮ። ታዲያ ሰው በስንት ነገር ይሞት የለ እንዴ? በክብር በአላህ ስም እንደዚህ አይነት ነገር እየሰራ በአላህ ስም መሞትም እኮ ክብር ነው። ማይኩን ሼር አድርግለት፣ ሚውትን አዛ ልጁ ማውሪያ እንጂ ማዳመጫ አትሰማም። አትሰማም። አትሰማም አትሰማም ሚዩት አድርጌው ነበረ። ሚዩት ማንሳት እንኳን አያውቅም ማለት ነው። ምክንያቱም እየጮሁ ነው። ተሰባስበው እኮ ነው ያሉት። ብዙ ሰው ወይ ናቸው፣ ብዙ ናቸው። እንግዲህ እነኚህ ሁሉ ናቸው አሁን ሊያርዱኝ ቢላ እያሳዩኝ ያሉት ማለት ነው። ሚዩት ነህ፣ ሚዩት ነህ፣ አይኩን አንሳ

እኔ አንድ ጋዜጣ ያበብኩ ነበር። መኪና ፈነዳ፣ ሰላሳ ሰው ተደበደበ፣ በጥይት ተመቶ አራት ሰው ጋይ ወረዳ አንዌስ አ ተሰባስበው ቢላ የያዙትን ቢላ አይታችሁታል። ይሄ ባይዘይ ክርስቲያኖችን ለማረጃነት የሰሩት ነው። አያችሁታል። ክርስቲያኖችን ለማረጃ ይሄም ያህል ቢላ ነው። በጣም ትልቅ ቢላ ነው። እንትና ነው የያዘው። አራጅ ናቸው ስንል፣ ታዲያ እንዲሁ ነው። እኛ አቦ አይደር ያስተማረበትን አስታወስከው? እፎይ ስንቶቻችሁ በየቤታችሁ ቢላክ ሹፍ። ይሄ ግለሰብ እንግዲህ ቁርአንን ያቃጠለ ሰውዬ ነው። ቁርአንን እንዳቃጠለ ደግሞ በጥይት ተገልሏል። ቀጥሎ ደግሞ ይሄን ግለሰብ እፎ የሚባለውን በተገኘበት ይገደል። ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ ለሁሉም ሙስሊሞች አድርሱ። መቀጣጫው የዚህም ይሄ መሆን አለበት። እናመሰግናለን። እፎይ ላይ የሞት አዋጅ ታውጆ ነበር። እፎይ ይገደል። አንድ ሰው አይደለም ያለው በርካቶች ናቸው። ያንን ያሉት ለጠቅላላ ደህንነት ሲባል እንጂ የድምፅ ቅጂዎች አሉን። መረጃዎች አሉን። በቡድን ሆነው እፎይን እንግደል ብለው የተደራጁ ሰዎች አሉ። አስር ሰው የሚናገረው አንድ ሰው የሚናገረው ኦርቶዶክሳውያን ወንድሞችና እህቶች ሞት የተፈረመበት ሰው ጎን ከመቆም ወደ ኋላ ብለናል። በጣም አፍራለሁ። ኦርቶዶክሳዊ ወንድም ነው። ባለማህተብ ወንድም ነው። ተሳሳተም ትክክልም ሰራም ለሃይማኖቱ በቅናት የቆመ ወንድም ነው። እፎይን ሰከንድ አድርጎ ወንድሙን ለመከለል የወንድሙን ስድብ ወደ ራሱ አዙሮ የተሰደበለት የወንድሙን የሞት አዋጅ ቀጥ ብሎ ቆሞ ከወንድሙ ጎን የተቃወመ። በተለይ ደግሞ በጣም ብዙ መጽሐፍትን የዘለቃችሁ በጣም ብዙ የቤተ ክርስቲያን ዕውቀት የገባችሁ ሰዎች በእውነት ከዚህ ነገር በመሸሻችሁ በጣም ይገርመኛል። እጓጓለሁ። የሆነ ላይቭ ላይ በቃ ትምህርት፣ ወንጌል ምናምን እየተሰጠም ጭምራዊና ካሁን ካሁን ወንድማችንን ዲፌንድ የሚያደርግ የማጽናኛ ቃል ቤተ ክርስቲያናችን ብዙ አጥር ያላት አማናዊት ቤት ናት፣ አይደለም ወንድማችንን በእግዚአብሔር ቃል ላለማጽናናት ይወሰን ነው። ለምንድን ለምንድን ይወሰን ነው? እፎይን እንዴት አድርገን ነው በእግዚአብሔር ቃል ውስጥ ሸፍነን ማጽናናት የከበደን? እኛ አቅም ስለሌለን አቅማችን እቺው የተሰጠችን ከነ ኃጢአት በደላችን የሆነች ነገርም ብሎ ትንፍስ ማለት ስለ ዘምረንም የሆነች ነገርም ብለን ብቻ አቅጣጫ አስቀይረን ስድቡን ተቀብለን ምናም ማለፍ የወንድማችንን በረከት እንዴ! በክርስትናው ምክንያት በክርስትና ሆኖ ስለሌላው መዳን በመናገሩ ምክንያት፣ በቁጭት በመስበኩ ምክንያት፣ ሌሎችን የጣዖታት አሰራሮች በመስበሩ ምክንያት የሞት አዋጅ ሲታወጅበት ከጎኑ የለን ከጎኑ የለ እፎይ ብቻውን እንዲዋጋ የፈረደበት ማን ነው እና እኔ እንጃ እኔ በሐዋርያት እቀናለሁ መጽሐፍ ቅዱስ ሁሉንም ትምህርት ሰጥቶን የለ ሐዋርያት ከሮም ኤፌሶን ሆነው ከህንድ ግሪክ ሆነው እንዴት እንደሚነጋገር በመንፈስ ለአንዱ አንዱ እንዴት እንደሚቀና ይህ ፍቅር ለምንድን ነው በእኛ መካከል የጎደለን ወንጌል አይደለም ማውራው ወይም ይሄ የተለየ እናንተ የምታውቁትን አስተምሮ እናንተ ልትመግቡኝ የሚገባውን አስተምሮ አይደለም። ነገር ግን ከክርስቶስ ያገኘነውን ፍቅር ወዴት ነው የሸሸግ ነው? ወዴት ነው ያጠፋን? እና የመዋደድ ልኬታችን ተፈትኗል። በጣም የተፈተነው በእፎይ በጣም ግድ የሰጠውም አንዳንዱ አይ ተከባብረን ብንኖር ምናም ምና፣ ሐዋርያዊነት እኮ የቤተ ክርስቲያን ምግቧ መጠጧ ነው። ክርስቶስ እኮ በዓለም ሳላችሁ መከራ አለባችሁ ብሎ እኮ ያሸከመን እኮ ሐዋርያዊነትን ነው። ወንጌልን መስበክ እኮ እየተወጋን እየተቋሰልን እኮ ወንጌልን እንድንሰብክ ተልከና የጠላትን አሰራር እንድንሰብር እኮ ተሰይመናል። ሐዋርያት እኮ በየሄዱበት ጣዖታትን እኮ እየረገሙ እየሰደቡ እያፈረሱ እስከ እንዴ ለምንድን ነው ሐዋርያት የሞቱት? በዓለም ሆኖ በስጋ በመጋዝ የተተረተሩት፣ ቁልቁል የተዘቀዘቁት፣ በሰይፍ የተመተሩት ለምንድን ነው? ለወንጌል አይደለም? የጠላትን አሰራር የጠላትን ሰፈር በወንጌል በማስደንገጥ አይደል? ታዲያ ምኑ ተለየ? ምኑ ተለየባችሁ? ለምንድን ነው ዳር የምትቆሙት?